በስም ወወልድ ወመንፈስ ቅዱስ አዱ አምላክ አሚን። መስከረም 17 የሚነበብ ስንክሳር። የቅዱስ መስቀል በዓል መስከረም 17። በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስናት ንግስት ኢሌኒ ከተሰወረበት የገለጠችው ነው የጎልጎታን ኮረብታ ባስጠረገችው ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ተአምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞችም ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ስርዓትን ሰርተው አዘዙ። በይሁድ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ። እንዲህም እያደረጉ እሌኒ ንግሥት ንግስት እስከመጣች ድረስ ከ300 ዓመት በላይ ኖሩ። እርሷን በመጣች ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስኪያሳዩት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታም እስኪጠርጉ ድረስ አስገደደቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዚችም ቀን አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገን ሁሉም ከአገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሳኤውን በዓልን እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችን በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህ ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶኪዮስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር ሆነና የገማ ውሃ አገኙ። እጅግም በውሃ ጥም ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካላችሁ ይህ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁን ይላቸው ነበር። ቀሲ ሳውዶኪዎስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋራ ተከራከረ ያ ሳምራዊም በመስቀል ስም የተአምራት ኃይልን ካየው እኔ በክርስቶስ አምናለሁ አለ ያን ጊዜም ቀሲስ አውዶኪስ በዚህ በገማ ውሃ ላይ ጸለየ ውሃም ወዲያው ውሃውም ወዲያውኑ ጣፋጭ ሆነ ከእርሱም ሕዝቡ ሁሉ እንስሶችም ጠጡ ሳምራዊ ሳህ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ ወደ ከበረ ቄስ አውዶክዮስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመነ። በከበረ ቄስ በአውዶክዮስ ጸሎት ጣፋጭ ከሆነው ከዚያው ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች የአማረች ቤተ ክርስቲያንን ሠሩ። ሳምራዊ ይዛሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶስ ሂዶ ከቤተሰቡ ጋር የክርስትናን ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው። ዜናውንም በዚሁ ቀን ጽፈናል። ምዕመናንም በታላቅ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግስት ኢሌን እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔርም ምስጋና ይሁን፣ ክብር ምስጋናና ገንዘቡ ነውና ለዘላለሙ አሜን። እረፍታ ለቅድስት ታውግንስታ። በዚችም ቀን የከበረች ሮማዊት ታውግንስታ አረፈች። ይህችም ቅድስት በደጋጎች ነገስታት በአኖሪዎስና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉስ መልእክተኞች እጅ መንሻ ይዘው ወደ ንጉስ አናሮዮስ መጡ። በሚመለሱም ጊዜ ይህች ድንግል ታውግስጣን አገኟት። የምታነበውን መጽሐፍ በእጇ ውስጥ ነበር። ወደ አገራቸውም ነጥቀው ወሰዷት። ለህንድ ንጉስም ሚስቶቹንና ቤተሰቦቹን የምትጠብቅ ሆነች። በአንዲት ዕለትም የንጉስ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች ታዋግንስጣም ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት። በዚያንም ጊዜ ዳነ። ከእርሷም ስለተደረገው ተአምር የዚች የከበረች ድንግል ታኦግንስጣ ዜናዋ በሃገሩ ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንደ አገልጋይ አልሆነችም። ከዚህም በኋላ የህንድ ንጉስ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ንፋስና ጨለማ በላዩ መጣ። ንጉስ ግን የከበረች ታውገንስታ ስታማትብ ስላየ በመስቀል ምልክት ማባተብን ያውቅ ነበርና ያን ጊዜ በጭጋጉ፣ በጉሙ፣ በጨለማውና በጥልቁ ንፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚህ በመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው። ንጉሥም ከጦርነት በተመለሰ ጊዜ ለከበረች ታውግንስታ ከእግሯ በታች ሰገደ። እርሱንና ቤተሰቦቹን ሁሉ የሀገሩንም ሰዎች የከበረች የክርስትና ጥምቀትን ታጠምቅ ዘንድ ለመናት። ቅድስታው ግን ስታም እንዲህ አለችው፦ ይህ አደርግ ዘንድ ለኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉስ አናሪዎስ ላኩ አለቻቸው። ያን ጊዜም ከወገኖቹ ጋራ የሚያጠምቀውን ካህን እንዲልክለት የህንድ ንጉስ ወደ ንጉስ አናሪዎስ መልእክተኞችን ላከ። ንጉሥ አናሪዮስም ልመናዋን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መሥዋዕትንም ቀድሶ ክብር ይግባውና የጌታችን ኢየሱስ ክርስቶስ ሥጋውንና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታኦግንስታ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚህም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰብስበው የምንኩስናን ልብስንም በመልበስ እንደርሷ መሆንን ወደዱ። እርሷም እመምኔት ሆነች። ያም ባሕታዊ ቄስ የክርስትናን ጥምቀትን ካጠመቃቸው በኋላ ወደ ንጉሥ አናሪዎስ ተመልሶ የሕንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሥ አናሪዮስም እጅግ ደስ አለው። የሮሜ አገር ሊቀጳጳሳትንም ይህን ባሕታዊ ኤጲስቆጶስ አድርገው እንዲሾምላቸው አዘዘው። እርሱም ኤጲስቆጶሳት ሹሞ ለህንድ ሰዎች ላከላቸው፤ እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ፤ በውስጡም ያማሩ ምሰሶዎች አሉ እንግሊቱ ታወገን ስጣም ክብር ይግባውና ጌታችንን ኢየሱስ ክርስቶስን ብዙ በማልቀስ ለመነች። ያን ጊዜም እኒያ ምሰሶዎች ከጣዖት ቤት ፈልሰው አናጺዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችንን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩ ጣዖቶቻቸውን ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም አገር ታላቅ ደስታ ሆነ። ቅድስት ድንግል ተአግንስጣም ተጋድለዋን ከፈጸመች በኋላ እግዚአብሔርንም አገልግላ ደስ አሰኝታ፣ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ አይማረን። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። እረፍቱ ለሊቀ ጳጳሳት ዲዮናስዮስ በዚችም ቀን ለአባቶች ሊቃነ ጳጳሳት 14ተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። ይህንንም ቅዱስ ንጉሥ ዳኪዎስ ሊገድለው ፈልጎ ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጽሐፍትን ተረጎመ። በዘመኑ በሮም ንጉሥ በከሃዲ ዳኪዎስ እጅ ቅዱስ መርቆሪዎስ በሰማዕትነት አረፈ። ሁለተኛም ሰባቱ ደቂቅ 372 ዓመት አንቀላፍተው ነቁ። እኒህም ለጣዖታት ሊያሰግዳቸው በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን አገር ከታላላቅ ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ ግብፃዊው ታላቁ እንጦን ስለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናሲዮስ በሊቀ ጵጵስናው ሹመት 12 ዓመት ኖረ። መንጋቸውንም በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የሊቢባ የኪሪያኖስ የዮስጢና የቴክሴል ጥስ መታሰቢያ። በዝችም ቀን የሊቢባ የኪሪያኖስ የዮስጢና የቴክሴል ጥስ መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይድረሰው መቼመች እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ለመስከረም 17 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ